ደስ ይበል፣ ሀብታም ነው ገዝቶ ቢሰጥሽ፣ ራሱ ነገ ተመልሶ ውጪ የሚልሽ ነው ይመስለኝ። ገዝቶ በስሜ ካዞረልኝ በኋላ ምንም አያመጣም? እና ሞገስን በቃ ልትገሉት ነው። አንቺ ልትገሉታት በይ፣ ልታስወግዱት በይ፣ በየቀኑ ወንጀል ውስጥ እየገባሽ ነው። እኔ ልገለው፣ ምን ብዬ ነው የምገለው? በአሁኑ ሰዓት ሞገስ ራሱ በእኛ ሰዎቹ እይታ ውስጥ ነው ያለው። ይሄ ነገር ይቅርብሽ። ዝና ሞገስ ማጥፋት የሚፈልገው ሚስቱን እንዳይቀመበት ነው አንችን መጠቀሚያ እያደረገች ነው። እኔስ እሱን ለማጥፋት የሚሆን በቂ ምክንያት የለኝም። እርቃኔን ቪዲዮ ለቆፎ በአደባባ እያዋረደኝ እሱ ነው። ይሄ ብቻ ዘልዝዬ ጥለው ያደርገኝ። ሲጀመር ለእኔ ይሄ ድል በአንድ ዴንጋ ሁለት ወፍ ነው። የኖርኩበትን ቤት ዝና ይገዛልኛል፣ ጥላቴንም አጠፋል። እና መቼ ነው ልታስወግዱት ያሰባችሁት? የእናንተ የፍቅር ታሪክ ፊልም ነው የሚመስለኝ። አቅም ቢኖር ግን ምን እንደማደርግ ታውቃለህ? ፊልም ነበር የምሰራብህ። ችግር የለም እናገኛት እንጂ አብረን እንሰራለን። የሆነ ጊዜ ሉላ ምን እንዳለችን ታውቃለህ? ምን አለች? አንቺና ሞገስ ስትጋቡ ሚዜ አድርግኝ ላት አለ። ቀሚስ ልበሻል አለችኝ ነበር። ድሮስ የወፍጮ ቤት ሸካሚ መስለሽ ሚዜ ልትሆኚ ነው? ታሞገስታ ስማ ደግሞ ቢሳካለ ደስ ይለኛ፣ ምሳሌ ታክማ መጣ ስትውጥ ማየት። አንተ ደግሞ ከሉላ ጋር ሆናችሁ በአንቺ የመጨ ደስታይ ነው የኔ ምኞት እሱ ነው። ግን ደግሞ ሌላ ምኞት አለ። ምን? አንቺን ከእናትሽ ጋር ማገናኘት አለ። እባክህ እሱ መቼ የማይሆን ነገር ነው። እንዴ ለብሮ የማይሆነው የማይሆን ነገር እኮ የለም። ለምሳሌ ምሳሌ ራሱ ተመልከች። አትሄድም አታከም ሲባል ሆነ። ስለዚህ ዋናው ከአንቺ ተስፋ ለመቁረቀ ብቻ ነው። ተስፋ ካልቆረት ይሆናል። እንዴ ሙግ አንተም፣ ዳጣ ናት አላት ነው የምትለው? ምን እናት ብቻ አባት፣ አክስት፣ እህት፣ ወንድም፣ አጎት ሁሉ ይኖርሻል። እኔ እኮ ዘመድ የለኝም። አንዳንድ ጊዜ ምን እንደሚያስቀናኝ ታውቃል? ሰዎች ተሰብስበው ለበዓል አንድ ላይ ሲሄዱ ማየት። እራሴን እንደት እንደምጠላው። ለምን ተፈጠርኩ የሚለው ጥያቄ እንዴት እንደ መፈጠሬን ነው የምጠላው እኔ ከማን የተፈጠርኩት፣ በቃ ራሴን እንዴት እንደምጠላ። ከምንም በላይ ደግሞ ምን እንደሚያስፈራኝ ታውቃለህ? ሰዎች ዝምሽ ማን ነው ብለው ሲጠይቁ። ለምን ያስፈራሻል? ስም አለሽ? የለኝ። ዳጣ የሚሉ ስምሽ? እባክህ፣ ስሜ አይደለም። ራሴን ለራሴ ዳጣ ብዬ አወጣሁት። በዛ ላይ የአባት ስም ሲሉኝ እያለ በዚህ ቀን ተሳክቶ ይወገዳል አላልሽም። ግን ደግሞ ለቤት ክራይ አታስቢ፣ ገንዘብ እየመጣልን ነው። እሺ፣ ይሳካልሽ። ሄሎ፣ ዛሬ ያቺኛዋ ልጅ አብራቸዋለች። ዳጣ ናት፣ ፎቶዋን የላኩልህ። አዎ፣ በትክክል እሷ ናት። ወዴት ነው እየሄዱ ያሉት? ማወቅ አልቻልኩም። ውስጥ ለውስጥ ነው የሚረመዱት። እስኪለያዩ ጠብቅ። እሺ። ከተለያዩ በኋላስ? በቃ ሲለያዩ ደውልልኝ። አንዳንዴ ትእዛዞችን ለመፈጸም ዝግጅት ያስፈልገናል። ዝም ተብሎ ድንገት ይህን አድርጎ አይባልም። ስለዚህ ማድረግ ያለብንን ቀድማሽ ልትነግርን ይገባል። የውለ ምን መሰለ፣ ትእዛዝ ከኔ አይደለም ከሌላ አካል አለ እሱ ሲነግረኝ ነው እኔ ደግሞ ላንተ መልሽ የምናገረው። ስለዚህ ዝም ብለ ተከታተላችሁ። እሺ ምሳ መብላት ከፈለክ ደግሞ ሌላ ሰው ተካ። ብዙ ነን ብላችሁ አይደል? እንደ ያን ሁሉ ገንዘብ ይወሰዳችሁት። ባይሆን ይህ ይሳካልሽ ምኞቴ ነው። ይሄ ይሳካል። ምናልባት ደግሞ ያላሳካሁት ነገር ቢኖር ይህ ምሳሌን ነው። እሷን ቢሆን ደግሞ ሕክምና እንዲ ዘገይ አድርጌ የመናገስ ከቅጣት ድረስ ተዳክማለች። በእርግጠኝነት ደግሞ አተር ቤቱ ተሸጠ በስምሽ ልታደርግ ነበር። ያው ይህም ያልተሳካልሽ ነገር ነው እሱን ለማግኘት መስሎ እየታገልኩኝ ያለሁት አሁን፣ ምንም ብትይ ምንም አይነት ሽፈት አታገኝብኝም። መውገት ሲወገድ ደግሞ የመጨረሻ ድሌ ይሆናል። ምኞትሽ እንዲሳካ እመኛለሁ። ይሳካል። ምናልባት ደግሞ ዛሬ ሊሳካ ይችላል።

የዛኔ የምታስታውሰው ነገር ካለ እሱን ለመጠየቅ። እሺ፣ መቼ እንሂድ? ነገ መሄድ ይችላል። አሁን ደሳኔ ሞገስ። እሺ፣ አሁን ቅድስት ጋር እንሂድ። ይቅርብኝ፣ ይመሻል። ይ አሁን እኮ ቡራ የለም። ናና ምሳ እንብላ ብላለች። ናኒድ ናናናናሞገና ምን እየሰራሽ እባክዝና ሰማዩን አፈቀኝ። ሰማዩን አፈቀኝ? ሞገስ ናፈቀኝ ለማለት ፈርተሽ ነው። የት ልሂድ? ስልኬን ቀማኝ፣ ቤት ቆለፍክብኝ፣ እና ምን ልስራ? ምን ላደርግ? ከሰው እንኳን ባልገናኝ በእውነት ሰማዩን እንዳይ እንኳን ፍቀድልኝ። ድጋሚ ተጠቃቅሰሽ ልትወጪ ነው? ሲጀመር የራሰሽ ጥፋት ነው ከሞገስ ጋር ምን እያደረግሽ እንደሆነ በደንብ ነው የማውቀው። ሲቀጥል ያንን ድሀ ማለት ነው ምን እንደማደርገው እኔ ነው የማውቀው። እሱን ተው የራሱን ህይወት ይኑርበት። እሱ በህይወት እያለ እኔ ሰላም አላገኝም ብዬሻሉ አይደል? እውነት መሆኑን ደግሞ አንቺን በአይንሽ አይተሻል። ለምን አትገለኝም ግን ለምን አትገላግለኝም? አልገልሽም መቼም አልገልሽም። ሁላ የሆነ ዘን አንቺን አልገልሽም፣ ምክንያቱም እወድሻለሁ። በጣም ነው የምወድሽ